ሰላም ኢትዮጵያውያን ኤርትራውያን ቤተሰቦቼ እንደምናችሁ። እግዚአብሔር ይመስገን ደህና ነኝ። ዛሬ በጣም ብዙዎችን የሚያስፈልጋቸውን የፊት ሞይስቸራይዘር ነው የምሰራላችሁ። በጣም የሚገርመው ይሄ ሞይስቸራይዘር ማታ ማታ ስትቀቡት ማለት ነው፣ በደንብ ባርጋችሁ ኤክሰርሳይዝ አዘሴን ታይም ኤክሰርሳይዝ መስሪያም ነው እንግዲህ ኤክሰርሳይዝ ታደርጉበት አላችሁ። እሺ የሚገርመው ቆዳችሁ ከተሸበሸበ በጣም የቆየ አስር ሀያ ዓመት የቆየ የተሸበሸበ ቆዳ ቀስ እያለ ቀስ እያለ ወደ ቦታ ይመልሰዋል። ይሄ ሞይስቸራይዘር ነው። እዚህ ሀገር፣ እንደምታውቁት የፊት ክሬም እንኳን ልትገዙ ስትሄዱ በጣም ነው ሬከማንድ የሚያደርጉት ሞይስቸራይዘር እንድትገዙ ማለት ነው ያውም የነሱ ኬሚካል ያለበት የእናንተ ግን የተፈጥሮ በጣም። እዚህ ሀገር ያላችሁ ሰዎች አማዞን ላይ ነው ኦርደር ያደረኩት። ለፊት ቆዳ ተወዳዳሪ የለውም በቃ ተወዳዳሪ የሌለው ካስተር ወይል በጣም በጣም አደራ ነው ብላችሁ እንድትሰሩት እና ስትሰሩ ደግሞ በእንደዚህ አይነት እቃ ማለት እቃው ይሄ ጥቁር ጨለማ ከለር አያችሁት? ራሱ ካስተር ኦይሉ በምን እንደመጣ ልክ እንደሱ በጨለማ ከለር። ብዙውን ጊዜ እንደዚህ በጨለማ እቃ ውስጥ የሚመጡ ኦይሎች በጣም ፐርፌክት ናቸው። ከዛ ስታስቀምጡት ራሱ ብርሃን የሌለበት ላይክ ከስር እንትናችሁ ውስጥ ድሮ ወር ውስጥ ምናምን አስቀምጡት። ይሄንን ማለት ነው። የሰራ ነው ፍሪጅ ውስጥ ማስቀመጥ ይችላል። እንግዲህ አሰራሩ በ ኮከናት ኦይል ቢሆን አንደኛ ነው። በኮከናት ኦይል አንደኛ ነው። በጣም በጣም አንደኛ በኮከናት ቢሆን ግን፣ አሁን እኔ የምሰራው በስዊት አልመንድ ኦይል ነው። እንደነገርኳችሁ ማታ ተቀብታችሁት በደንብ ባርጋችሁ፣ የሚገርማችሁ ነገር ለሱ ብላችሁ ሳይሆን እንዲህ ተቀብታችሁ እንኳን ቁጭ ብላችሁ ቲቪ እያያችሁ ይህንን በዚህ አፋፋችሁ ጋር እችንም እችን እችም እንደዚህ ግንባራችሁ እመኑኝ፣ ያንን ኤክሰርሳይዝ ስትሰሩለት ቆዳችሁ ከዚህ ጋር ደግሞ ይሄንን እሳ ላይ ድረስ አንገታችሁ አንገት፣ በጣም በጣም ኢምፖርታንት ነገር ነው። አንገት ልክ እንደ ፊታችን ቆዳ አይከለልም፣ አትሸፍኑትም። እንግዲህ ሁሌ እዚህ ድረስ ልብስ አይለበስ መችስ አይደል? ስለዚህ እቺን አሳምረን ይሄ ካላማረ ዝ ነው ሜክ ሴንስ እና፣ ከኋላ አደራ የምላችሁ ይሄንንም ጀርባውን የአንገታችንን ጀርባም ራሱ ስትቀቡ በደንብ እያሻችሁ። በጣም የማስጠነቀቃችሁ ፊታችሁን በሳሙና ከታጠባችሁ በኋላ ነው። ካልታጠባችሁ አትሞክሩት፣ አትቀቡት፣ ዌስት ነው። እሺ በሳሙና ታጠባችሁ፣ እጃችሁን ንጹ፣ ፊታችሁን ንጹ መሆን አለበት ማለት ነው። አሁን ወደ አሰራሩ ይኸው፣ ካስተር ኦይል አማዞር ነው ኦርደር ያደረኩት አስቀምጠላችኋለሁ። ያመጣዋት ማንኪያ ይዋት፣ በዚህ ማንኪያ ነው። ምክንያቱም ሜጀር ማድረግ አለብን። እሺ ስሰሩ፣ ሜጀር አድርጋችሁ ስሩ። እንግዲህ በዚህ ማንኪያ አንድ ካደረግን፣ በዚህ ምሰራው ነው እንግዲህ ማለት ነው። አንድ አረጋለሁ። አያችሁት? ካስተር ወይ ኮቲክ ነው፣ ለብቻው መጠቀም የለብንም። ከዛ እንዳያችሁት እኔ ከ ስዊት አልመንድ ኦይል አንድ መጠን እኩል እኩል ሰፈርኩት። ደግሞ በጣም በቂ ነው። ይሄ የመድኃኒት እቃ ነው። የኔ እቃ የቫይታሚን እቃ ነው። የቫይታሚን ቢት ኦይል ነበረበት ጨርሼው በደንብ አርጌ አጥቤው በደንብ ውስጡን በደንብ አርጋችሁ ካጠባችሁ በኋላ በጨርቅ ሽት አርጋችሁ ንጹህ መሆኑን፣ እሺ። ንጹህ ለፐርፐዝሊ ነው እኔ በቫይታሚን እቃ ያረኩት። ምክንያቱም እነዚህ ያው ለጽዳታቸው በጽዳታቸው በጣም ምርጥ ናቸው። በደንብ እንደዚህ ሼክ አድርጉት በደንብ እንዲቀላቀል እሺ። በደንብ ታቀላቅሉትና ከዛ በኋላ መጠቀም ስትጀምሩ ማታ ማታ ማለት ነው። እንዴት እንደምታረኩ እቺ ሲሪንጋ የህፃናት ቫይታሚን ወይም መድኃኒት ምናምን ሲታዘዝላቸው እዚህ ሀገር የሚሰጡት አለ አይደለ ብታገኛት? ፍሪ ናት የትም ወልማርትን ምንም ሄዳቸው ስጡኝ ብትሏቸው ይሰጧቸዋል፣ ነፃ ይሰጧቸዋል። ለምንድን ነው ይሄንን የመረጥኩት? በእጃችን እንዳንነካ እንደዚህ ስናደርግ ኤክስትራ እንዳናደርግ፣ በዚች ቢሆን እንደዚች ትንሽ አምጥተን ምን ፈልጋትን ያህል ከርቀት ጠብ አያቸው ከርቀት አርገን፣ ከዛ ሄነን በናፕኪንም ቢሆን ውልውል አርጋችሁ በደንብ አርጋችሁ ማስቀመጥ ነው ማለት ነው። እኔ ታጥብ ያለው ፊቴን ንጹህ ነኝ። መሽቷል። እኛ ጋ አሁን ወደ ሲክስ ፒኤም ሆኗል። በተለይ በተለይ ሲክስ ፒ ኤም ላይ ብታደርጉት ፋይቭ ፒ ኤም ላይ የማትወጡ ከሆነ ከቤት ብታደርጉት መኝታ ወዲያው አይጠርግባችሁም ማለት ነው። አያችሁ፣ ልብ በለዋት እችን ቦታ በእውነት ነው የምላችሁ። ይህንን ትሪትመንት ሁል ጊዜ ሁሌ ማታ ማታ እንደው ቆዳችሁን ታውታላችሁ። እስከ ዛሬ እየተነበርኩ ነው የምትሉት ላይ ድረስ። እሺ ከዚህ ጋር እንደዚህ አድርጋችሁ ላይ ድረስ ያ ተሸብሽቦ የነበረ እዚህ ላይ መስመር አውጥቶ የነበረው ሁሉ ነው የሚጠፋው። መስመር ያወጣል። ቆዳ ትሪትመንት ካልተደረገለት ኢዳዝማረ የትኛውንም አይነት እድሜ ላይ ያወጣል። የሰው ቆዳ ቢሆን ልብ በሉ እዚህ ስራ እሱ አንገት ምትን ስር ጆሮ ስር እዚህ ጋር ሽንቅቅ እንደዚህ ነው የሚሸመቀቅም። እርጅና ብቻ እንዳይመስላችሁ፣ ላይፍ ስታይልም የሚገርማችሁ ነገር እንቅልፍ ራሱ በደብ ነው የምታኙት። እንደዚህ ሰርታችሁ የኤክሰርሳይሱን ይሄንን በቃ ሪላክስ እያደረጋችሁ ቲቪ እያያችሁ ክላሲካል ሙዚቃ ከፍታችሁ ወይም በቃ ደስ የሚላችሁን ነገር እያደረጋችሁ። እኔ አሁን እዚ ጋ እዩ፣ ጣቴን አያችኋት የት እንዳለች? እቺ እዚህ ስር፣ እዚህ አንገት፣ እዚህ ጆሮ ስር ናት። በዚህም በዚህም ነው የማደርገው በሁለቱም ይሄ ቦታ ለራሳችን አይታወቀንም እንጂ የሰው ስናይ ነው የሚታወቀን ለራሳችን አይታወቀንም እመኑኝ እንደዚህ ካደርጋችሁት ግን ይመለሳል ቆዳችሁ በዛስ ላይ መመለስ ብቻ እኮ አይደለም ውብ ነው የሚያደርገው። ውብ ጠዋ ስትታጠቡ ቆዳችሁ ልስልስ ብሎ እንደዚህ ብለድ ሰርኩሌት እንዲያደርግ ያግዘዋል። ከዛ ለሽ ብላችሁ ነው የምተኙት። ያው መኝታም ራሱ ፓርት ኦፍ ነው መኝታ እንቅልፍ አስፈላጊ ነው። ውሃችሁን ጥጥጥ እያደረጋችሁ ተጠቀሙበት። በእውነት ነው የምላችሁ፣ ተመሰግኑኛላችሁ። ይህንን እየተጠቀማችሁ ፎቶ ከመጀመሪያው ቀን ፎቶ አንሱትና ከዛ በኋላ ከሁለት ወር በኋላ ደግሞ፣ ኤቭሪ ዴይ ነው ታዲያ። ኤቭሪ ዴይ እየተጠቀማችሁት ከሁለት ወር በኋላ ደግሞ ፎቶ አንሱትና እራሳችሁን እዩት፣ ምን ያህል እንደምትለወጡ ማለት ነው። ትንሽ ተጠቀሙበት። በጣም አሪፍ ነገር እንግዲህ ስለ ተከታተላችሁኝ በጣም አመሰግናለሁ እህቶቼ። ፕሊስ ሳታቆራርጡ በደንብ እዩት። በሚቀጥለው ደግሞ እስከምንገናኝ ደህና ሆኑ። ላይካችሁን፣ ሼራችሁንና ሰብስክራይብ ማድረጋችሁን አትርሱ። ደህና ሆኑልኝ ባይ